ሰላም ሰላም፣ ጤና ይስጥልን። እንዴት ከርማችኋል? ውድ የቻናላችን ተከታታዮች እኔ ዶክተር ተክሌች ፋራው ነኝ የትረስት አግሮ ኮንሰልቲንግ መስራችና እና ስራ አስኪያጅ። ዛሬ ለእናንተ እጅግ በጣም ትምህርታዊ ጠቃሚ የሆነ ሀሳብ ይዤላችሁ መጥቻለሁ። ድንገተኛ የሆነ የእንቁላል ምርት መቀነስ መንስኤውንና መፍትሄውን ልነግራችሁ ነው ማለት ነው። ዶሮ አርብታችሁ እንቁላል እያስጣላችሁ ከሆነ ይህ ቪዲዮ ለእናንተ በትክክል ስለሚጠቅማችሁ አስቀድማችሁ ሰብስክራይብ ማድረጋቸውን እንዳትረሱ። እንግዲህ በትረስት አግሮ ኮንሰልቲንግ ውስጥ በማማከር ስልጠና በመስጠት ፋርሞችን በመከታተል ሂደት ውስጥ እጅግ በጣም በርካታ የሆኑ ተሞክሮችን ኤክስፒሪየንሶችን አሳልፈናል። ከነዚህ ውስጥም በአብዛኛው በተለይ አሁን ላይ ድንገተኛ የሆነ የምርት መቀነስ በብዙ እርባታ ጣቢያዎች ውስጥ ይስተዋላል። ዶሮቻችሁ ፈጽሞ አይሞቱም፣ ወይንም ደግሞ የሞት ሪከርድ አይኖርም ነገር ግን ከሚገመተው በላይ እስከ 50% ካሉበት የፕሮዳክሽን መውረድ ወይንም የእንቁላል ምርት መቀነስ ይስተዋላል ማለት ነው። ምሳሌ ለመጥቀስ አንድ ሰው በቀን 900 እንቁላል የሚሰበስብ ከሆነ ድንገተኛ የሆነ በሶስት ቀን ውስጥ በአራት ቀን ባልሞላ ጊዜ ውስጥ እስከ 450 እንቁላል ድረስ ድሮፕ ሊያደርግበት ወይንም ሊቀንስበት ይችላል። በዚህ ሂደት ውስጥ አንዳች የሆነ የዶሮ ሞት ላይኖር ይችላል። ነገር ግን ከፍተኛ የሆነ የዶሮች መፍሰዝ የማሳል ምልክቶች፣ እንዲሁም በአይንና ካፍንጫ የሚወጡ የተለያዩ ፈሳሾች የፊት ማበጦች ሊስተዋሉ ይችላሉ። ታዲያ የዚህ መንስኤ ምን ሊሆን ይችላል? ድርጅታችን ትረስት አግሮ ኮንሰልቲንግ እንደታዘበው ወይም ደግሞ እንዳስተዋልነው ከሆነ ብዙ የእርባታ ጣቢያዎች ለኢንፌክሽየስ ብሮንካይተስ ተብሎ ለሚጠራው በሽታ በቂ የሆነ ትክክለኛ ክትባት አይሰጡም። ከዚህ የተነሳ ዶሮዎቻችን ለኢንፌክሽየስ ብሮንካይተስ ወይም ደግሞ አይቢ ዲዚዝ ተጋላጭ ሲሆኑ፣ እነዚህ ቅድም የጠቀስኳቸው ምልክቶች ሊያሳዩ ይችላሉ። እነዚህ ምልክቶች ማሳየታቸው በራሱ በቂ ብቻ ሳይሆን ነገር ግን በባለሙያ ፖስት ሞርተም በመስራት ወይንም ደግሞ የዶሮችን የውስጥ አካልን ከፍቶ በማየት የመራቢያ አካላቸው ወይንም ደግሞ ሪፕሮዳክቲቭ ኦርጋናቸው ጋር የእንቁላሎች መጥቆር፣ መፍረስ የሚስተዋል ከሆነ ኩላሊት ማበጥ ወይንም የሬናል ፌለር የሚያጋጥም የሬናል ፌለሪቲ የሚያጋጥም ከሆነ የመተንፈሻ አካላቸው ወይም ደግሞ ብሮንካይተሳቸው የሚቀላ ከሆነና ኢንፌክትድ ከሆነ ከብዙ በጥቂቱ ኢንፌክሽየስ ብሮንካይተስ የሚባለው በሽታ ተጠቅቶ ሊሆን ይችላል። ታዲያ ብዙ ቦታ እንዳስተዋለው ብዙ ባለሙያዎችም ሪከመንድ የማያደርጉትን የአይቢን ክትባት በመከተብ ዶሮቻች ላይ ሊደርስ ከሚችለው የምርት መቀነስ አደጋ ራሳችሁን ልጠብቁ ትችላላችሁ ማለት ነው። ስለዚህ እነዚህ ክትባቶች የተለያዩ አይነት ስሬን ያላቸው ሲሆኑ ለምሳሌ አየን አይቢ ፕራይመር፣ አይቢ ኪዩኤክስ፣ አይቢ ማሳቹሴት የሚባሉ በርከት ያሉ ዝርያዎች አሉት። ስለዚህ እነዚህን ክትባቶች ከድርጅታችን ከትረስት አግሮ ኮንሰልቲንግ ጋር ማግኘት ትችላላችሁ። ነገር ግን እነዚህን ክትባቶች በተገቢ በጥንቃቄ በመስጠት ዶሮቻችሁ አስቀድሞ ከሚደርሰው ጉዳት እና አደጋ እራሳቸውን እንድትከላከሉ ሙያዊ ምክራችንን እና ሀሳባችንን መለገስ እንፈልጋለን። ስላዳመጣችሁን እጅግ አድርጌ አመሰግናለሁ። በመተማመን ያርቡ።